ጎሽ የሊያ ቪዲዮ ወጅ ይገባ። ቂጣችሁ ስንጎረጉሩ ነው የምትሉት እናንተ ሸርሙጦች። እንደምጠጣ ነግራቸኋለሁ፣ እንደምሰክር ነግራቸኋለሁ፣ እንደማጭስ ነግራቸኋለሁ። ማንም ምንም አያገባው። እንዴት ሰንብታችኋል ቤተሰቦቻችን? ዛሬም ተገናኘን። እንደ ሁልጊዜው እንግዲህ አዳዲስ ቪዲዮዎችን ይዘናላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ግብዣችን ነው። ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ውድ ቤተሰቦቻችን ወደ ቀጣዩ ቪዲዮ እንሄዳለን። ቂጣችሁን ስጎረጉሩ ነው የምትሉት እናንተ ሸርሙጦች። እንዴት እግዚአብሔር የፈጠረው ከጎንሽ የተፈጠረ ወንድ ልጅ እያለ የገዛ ሙሙሽን ቂጥሽም እስኪደማ የምትቆረቁሪ ግማታም እናንተ እኔ የመናገሩ እኔ በጨዋ ፋሚሊን ያደግኩት። እናታችሁ ድንጋይ ትብላ። የሴት የሴታ ሰዳቢዎች፣ ሻርሙጦች የሊያን ሙሙ ማየት የምትፈልጉ ሮማን አላመንኩም። እድሜ ልካችሁን ስነግራችሁ ማታምኑ፣ አንደኛ እዚህ ቲክቶክ ላይ ፖስትቻለሁ። የጂጂ ክያም ፎቶ እንዳያችሁ ውስጡ የሊያሾ ሙሙ ስትጎረጉራ አለላችሁ። አስር ደቂቃ የሚሞላ የእሷ ሙሙ ደግሞ ቴሌግራም ያላችሁ ሊያ ፈንግር ሾ የሚል ከፍቻለሁ። እዛ ውስጥ እየገባችሁ የሊያን እሙሙ ማየት ትችላላችሁ። እናንተን ተከትሎ ትውልድ ምን ሊቀርጽ ነው? እሙሟችሁን የምትመትኑ በተአምር እሙሙን ስጎረጉር ካላችሁ እግዚአብሔር ሾ ያደረገችውን አድርጋለች። ይሄ የሆነው ከዓመታት በፊት ነው ከዓመታት በፊት ነው የሆነው። አሁን ደግሞ የልጅ እናትናትና እነዚህ ሰዎች እጅግ በጣም ትላልቅ ናቸውና በጣም አጸያፊ ንግግር ነው። ማለት ከኢትዮጵያ ስንወጣ ስቴት ሲቀየር እንዴት ነው አስተዳደጋችን ጠፍቶብን፣ አእምሮችን ሁሉ በቃ ሌላ የሚሆንበት አስተሳሰባችን የሚቀየርበት ነው መሰለኝ የሚሆነው አላውቅም። ና አንድን ሴት ለማዋረድ ተብሎ እንዴት ነው አንድ በጣም ለሊያኮናት መሆን ትሻለች ሴትየውና በእድሜ እንዴት ነው ፔጅ የሚከፈተው? በጣም ሳምታችኋል። ሁሉም ሰው ስላየው ነው ይሄን ቪዲዮ እየሰራ ያለሁት፣ የራሴን ቢያንስ የሆነ ነገር ላውራ ብዬ ነው። ሊያሾዉ የሰራችሁ ስራ ጥሩ ነው እያልኩኝ አይደለም፣ እየደገፉኝ አይደለም። እጅግ በጣም አስጸያፊ፣ እጅግ በጣም አስነዋሪ፣ ከአንድ ኢትዮጵያዊ ሴት መሆኑ ተውት፣ ሴት መሆኑ በራሱ የራሱ የሆነ ልክ አለውና ከዛም ያለፈ ደግሞ ጭራሽ ከአንድ ኢትዮጵያዊ የማይጠበቅ ነገር ነው የሰራችሁ። ይሄ እጅግ በጣም አጸያፊ ነው። ያው ማለት ሌሎቹ ሌሎች ሀገራት ላይ ባህላቸው ሊሆን ይችላል፣ አስተሳሰባቸው አስተዳደጋቸው ሊሆን ይችላል። የእነሱን ማህበረሰብ የመቀየር ግዴታ የለብንም። ግን ደግሞ እኛ እንደ አንድ ኢትዮጵያዊ ደግሞ የሚጠበቅብን ነገር አለ። እቺ ልጅ ከአመታት በፊት ብዙ ነገር ውስጥ ነበረችና ከአራትና ከአምስት አመት በፊት የነበረ ያደረገችው ቪዲዮ ነው ይሄ የወጣውና ይሄን ደግሞ የሆነበት ምክንያት የሊያ ጓደኛ ስሟን አላስታውስም፣ አንድ አለችና የሆነ ለአንድ ወር ያክል ከሚዲያ ጠፍታ ስትመጣ ፊቷ ወይ ደግሞ ሌሎች ፊዚካሊ ብቻ ተቀይራ ነው የመጣችው ይመስለኛልና ምን ተሰርተሽ ነው ይሄ አሁን ላይ የሚሰሩትን ሰርጀሪ ተሰርተሽ ነው ወይ ብላ ላይቭ ላይ ጠይቃት ነበረ ሊያሾው ና ከዛ ለበቀል ነው ይህን ቪዲዮ ካለበት አውጥታ እሷ ደግሞ በተራዋ የለቀቀችው። እሺ፣ እነሱ ያሉበት ያው፣ ይሄ እስታይላቸው፣ ይሄ አኗኗሯቸው በራሱ በቃ ሚዲያ ላይ ሆኗል ና ይሄ ለነሱ ምንም ላይ መስል ይችላል። ለሊያሾ እንኳን ይሄ ምንም ላይ መስል ይችላል። ለራሷ ለሊያ አሁን ካላት ከባህሪዋ አንጻር ግን ደግሞ እዛ ጋር የሆነች ህጻን ልጅ አለች። ያቺ ከሰው ጋር ተቀላቅላ የምትኖር ህጻን ልጅ ነገ ስታደግ ይሄ ቪዲዮ ደግሞ ተቀምጦ ምንድን ነው የሚሆነው የሚለውን ማሰብ አለብን። እሷም እጅግ በጣም አስጸያፊ ድርጊት ነው ያደረገችው። ደግሞ እዚህ ጋር ምን አለ ቢሸፋፈኑ በሌላ ነገር ብትመጣባትስ? ይሄ እጅግ በጣም እኮ ለማየትም ለምንም የማይሆን ቪዲዮ ነው እና ያሾ ደግሞ ምን አለ አንዳንድ አንገትሽን ብሰብሪ እውነት አሳፋሪ ነው። ይሄ ምንም አይመስለኝም፣ ምንም አላደረኩም እያለች የምትወጣው ነገር እጅግ በጣም አሳፋሪ ነው። ቪዲዮ አንድ እስከወጣ ድረስ ይሄን ሳላውቅ የሰራሁት ከአራት ከአምስት ዓመት በፊት እንደዚህ እንደዚህ አይነት ህይወት ነበረ፣ እኛ ጨስ ነበር፣ ሰክር ነበር፣ ጥሩ ስሜት ላይ ስላል ነበርኩ። እንዴት ሰው የሰው ልጅ ራሱን አሳልፈው በዚህ ሁኔታ ጤናማ ሆኖ እንዴት ቪዲዮ ይቀርጻል? እና ሳላውቅ ነው፣ ይቅር በሉኝ። ይሄ ቪዲዮ የወጣው ለበቀል ነው። ከአመታት በፊት ባህሬን ታውቁት ነበር ብትል ምን አለበት? አንገቷን ብትሰብር እንደ አንድ እናት ለልጇ ስትል። የእውነትምና ምንም አላደረኩም ስትል ነው የተደመጣችው። እጅግ በጣም ያሳፍራል። ያው እንግዲህ ውስጧ ውስጥ ሌላ ስሜት ኑሮ ይህን ህይወት ለመጋፈጥ ሊሆን ይችላል እንደዚያ ያለችው። በእርግጥ ቢሆንም አንዳንድ ጊዜ ደግሞ ማህበረሰቡን ይቅርታ መጠየቅ ምንም አሳፋሪ ድርጊት አይደለም። ይህን ስታደርግ ቪዲዮ መቅረጿ እጅግ አሳፋሪ ድርጊት ቢሆንም ደግሞ የነሱ ይብሳል። እነዚህ ሚዲያ ላይ ወጥተው ሌላ አካውንት ምናምን ክሬት እያደረጉ ለሰው ጭራሽ ማስታወቂያ መስራት። እኔ ራሱ በዚህ አሁን እኛ ራሱ በዚህ ሚዲያችን የለቀቅ ነውና የሰራነው ከብዙ ቦታ አረጋግጠን ምንድነው ችግሩ መቼ ነው ብለን ነው አረጋግጠን ነው ቼክ አድርገን ነው። እና በአንች እኩል ጥሩ ነው። የኛ ህይወት ነገ ምን ሊሆን እንደሚችል ስለማናውቅ ማለት ነው። እቺ ልጅና ነገ አድጋ ምንድነው የምትሆነው? የእውነት የእናት ጉዳይ እኮ በጣም ትልቅ ጉዳይ ነው ለአንድ ልጅ በጣም ትልቅ ጉዳይ ነውና ነገች ልጅ ህይወት ይኖራታል፣ ትዳር ይኖራታል። እና የሆነ ጥፋት እንኳን ብታጠፋ ማህበረሰቡ ያው ከናት ሸወሰድ ሆኖ ነው የሚላት። እና አርቀን ብናስብ ላለው የእውነት እጅግ በጣም አሳፋሪ ጉዳይ ነው። እና ውድ ቤተሰቦቻችን እናስብበት፣ መልእክታችን ነው። አሁን መመለከት እጄ ነ ጣልሽ እያልኩ ብዬ ልቀውጡ አይደለም የመጣው አያበሻ አያበሻ። በነገራችን የድሮ ማንነት ለአሁኗ ውስጥና ሲቀጥል፣ አሳፋሪ የሚባለው የዝሆኔ እንጂ የእሱ አይደለም። ከእሷ ከወጣው ቪዲዮ የዚች ዝሆነ ይበሳል። ይሁና ፍረዱ፣ በቃ። እኔ እኮ ምን ይግራ ይገባኛል። በቪዲዮ እርቃኔን እንደዚህ ያዘኝ ስትሉ ይገርመኛል። ቆይ ንገሩኝ፣ አስረዱኝ። እስኪ በደንብ አስረዱኝ። ኮመንት ላይ ጻፉ፣ ማንም አያውቃችሁም፣ ጻፉ። በቪዲዮ እንዴት ነው ከወንድ ጋር እየተያያችሁ ቪዲዮ የምትያዙት? ቆይ አልገባኝም። እስኪ ስጡኝ፣ ንገሩኝ፣ እኔ መልሱልኝ። እኔ ስለማይገባኝ እኮ ነው፣ እኔ ስለማይገባኝ ነው። ነገርኳችሁ፣ በስልክ ልትጀናጀኑ ትችላላችሁ። በቪዲዮ ግን እንዴት ነው ወንድ ልጅ ጡትሽንጊ ሲልሽ ጡትሽ ል እየነካሽ ትንሽንጊ ል ምንም አላረኩም። ምንም ያደረኩት ነገር የለም። ስለ እውነት እንነጋገር ከተባላችሁ ቪዲዮውን እዩት። ምን አደረግኩኝ? ፍለርት እያደረግኩ ነው። ምንም አላረኩም። ፊንገር አድርገሷል ካላችሁ ደግሞ መብቴ ነው በንብረቴ አም ሲንግል ብቻዬን ነበር የምኖረው። የፈለግኩትን ባድርግ ማንም ምንም አያገባውም። ሳረግ ደግሞ ብር ለመቀበል ወይም ደግሞ ወንድ ለማሻፈል የተጠቀምኩበት ነገር አይደለም። ወይም ደግሞ ተላልኪው አይደለም። ላይፍ ፐብሊክ ላይ የተደረገ ነገር ነው። ዛሬ ቲክቶክ ላይ የሚደረገው ነገር ወይኔ ተዋረደች፣ ወይኔ እንደዚህ የሆነች። ሪሊ ሪሊ መዋረድ እንደዚህ ነው። ተው እንጂ የሀገሬ ልጆች። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ፣ ይላል ድምፃዊው። ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም ሴት ልጅ የምታፈቅረው የወንድን ልጅ ብቁነት ወይም ኳሊፊኬሽን ነው፣ ብር፣ ቁመና እና ደህንነት። ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም። አትልፋ፣ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ፣ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በሐሳብ ውስጥ ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ ንኑር። መልካም ጊዜ። ይሄ እንግዲህ ከአንድ ትልቅ ድምጻዊ የሚጠበቅ ንግግር አይደለም። እጅግ በጣም አሳፋሪ ነው። ከፈለገ የራሱን ሚስት ስም ጠርቶ የልጁን እናት ስም ጠርቶ ሚስቴ፣ ባለቤቴ ቁመናኝና ብሬን ወይ ደግሞ ታዋቂ ሰው መሆኔን አይታ ነው የቀረበችኝ፣ እጅግ በጣም ታስጠላለች፣ ባለጌናት እያለ የፈለገ የፈለገውን ያክል የራሱን የሚስቱን ስም ጠርቶ መሳደብ ይችላል። እዚህ ጋር እጅግ በጣም ብዙ ሴቶች አሉ፣ ለባሎቻቸው ትልቅ መስዋዕትነት ከፍለው ትልቅ ነገር አድርገው አብረው የሚኖሩ የቆመናውን ነውን የማማሩን ለው ተውት። በጣም ኤክስትራ ነገር ነው። መቆም ማይችሉ መቀመጥ ማይችሉ በአጠቃላይ የአካል ጉዳተኞችን አግብተው እጅግ በጣም መስዋዕትነት ከፍለው የሚኖሩ ሴቶችም ወንዶችም አሉ። አንድ ሰው ሴት ወንድ ተብሎ እጅግ በአጠቃላይ አንድ ላይ መወቀስ አይችልም። እከሊት እንደ ባህሪዋ፣ ወንድም ደግሞ እንደ ባህሪው ነው መወቀስ ያለበት። ይሄ እጅግ በጣም አሳፋሪ ጉዳይ ነው። የእውነት የእውነት በጣም ሊያስጠይቀው የሚችል ምክንያቱም ይሄ ሰው እጅግ በጣም ብዙ ተከታዮች አሉት። እጅግ በጣም ብዙ ተከታዮች ለአንዲት ሴት ደግሞ ራሷን ጠብቃ ለምትኖር ለአብዛኝ፣ ለአንዲት ብቻ ሳይሆን ለብዙ ሴቶች ደግሞ ይሄ እጅግ በጣም አሳፋሪ ጉዳይ ነው። አዎ አሉ፣ ብርን፣ ሳንቲምን፣ አቋምን ምንም ብለው አቋምን መውደድ ደግሞ፣ እኔ የባሌን አቋም ብወድ የሆነ ነገሩን በወድለት ምን ችግር አለ? ይሄ መውደድ አይደለም፣ ከዛ አይደለም የሚጀምረው። አቋም መውደድ ምንም መጥፎ ነገር አይደለም ሲጀመር ብርም ሳንቲሞንም ኦረዲ ምንም ችግር የለውም። ግን ያንም ብላ የምትሄድ ሴት አለች ብሎ ሁሉንም እንዳጠቃላይ መውቀስ የአሳፋሪ ጉዳይ ነው፣ እጅግ በጣም አጸያፊ ጉዳይ ነው። ይሄ ከአንድ ታዋቂ ሰው የሚጠበቅ ንግግር አይደለም። ከፈለገ የራሱን ሚስት ስሟን ጠርቶ አሁንም፣ ኦረዲ ስሟን አልጠራም እንጂ የራሱን ሚስት ነው ትዝብት ውስጥ የከተተው ይሄ ሰው ምንም ታዋቂ ሊሆን ይችላል፣ ምናምን ምናምን፣ ይሄ አይመለከተንም፣ የእኛ ጉዳይ አይደለም። እጅግ በጣም የብዙ ሴቶችን ብዙ የለፉ ሴቶችን ልብ የሚሰብር ንግግር ነው። ምክንያቱም ይሄ ሰው ተከታዩ ያለው በጣም በብዙ ሺ የሚከተሉት ሰዎች አሉ እና ይሄ ሆኖ እንኳን ቢሆን እንደዚህ ፐብሊክ ማድረግ በጣም አሳፋሪ ጉዳይ ነው ብዬ ነው ማስበው ና። ወደ ራስ ተመለስ ነው መልእክቴ። አንድ ሴት ትታኝ ሄደች ብለህ እናትህንም ነው እኮ እየተሳደብክ ያለው። እናቴም ብር ትወዳለች እያልክ ነው እህትህንም ነው የምትሳደበው። እንግዲህ ይሄ በቃ የሆነ ሰዓት ላይ የሆነ ነገር ስናገኝ በቃ አስተሳሰባችንም አብሮ ይሞታልና፣ እናትህ እንደዚህ ብትባል ደስ አይልህም አይደለ? እና ሴት ልጅ ማለት እናትህ ናት። ሴት ልጅ ማለት እህት ናትና ምስትህንማ አልሬዲ ሰድባሃታል። ቢቻል ሴቱን ሁሉ ይቅርታ ቢጠይቅ እንደም ብለን ነው የምናስበው። ብቻ አሳፋሪ ድርጊት ነው ከአንድ ሰው ይሄ ከአንድ ብዙ ሰው ከሚከተለው ሰው ይሄን ማግኘት ይሄን ማሰብ በጣም እጅግ አሳፋሪ ነው። ብቻ ልቡናህ ይስጥህ ነው የምንለው። እስቲ ስለ ሁለቱ አርቲስቶች ሀሳብ እናውራ። ሴቶች በፍቅር አያብዱም በፍቅር ያበደች ሴት ካሳየኸኝ እኔ ደግሞ የማይሞት ሰው አሳይሃለው ብሎ አስጌ በፌስቡክ ገጹ ላይ ለጠፈ። ከዓመታት በፊት ደግሞ አስቴር ግርማ ማበዴ ነው በሚለው ሙዚቃዋ ውስጥ በልጁ ፍቅር ጨርቄን ጥዬ ማበዴ ነው ብላ ዘፈነች። ጸባያችሁ ብቻ ይመር እንጂ ሴቶች ከልባቸው አፍቃሪዎች ናቸው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እባካችሁ ውድ ቤተሰቦቻችን እንዳትረሱ። ከእናንተ ላይ አንድም ነገር አይቀነስም፣ ለእኛ ግን እጅግ በጣም ይጠቅመናል። ታዲያ ሳምንቱ ሁሌም እንደምንለው የአማረ፣ የተዋበ፣ ያሸበረቀ ሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው። መልካም ሳምንት።